ሁለት መቶ አርባ ሶስት ተሳፋሪዎችን የይዞ በረራ የጀመረው አውሮፕላን መከስከሱ ተሰምቷል። ከወደ ህንድ ሀገር ማለት ነው። እና ሊላሂ ወይ እና ኢለይሂ ራጂዑን። ነገር ግን ለወሬ ነጋሪ ሱብሃንአላህ አንድ ሰው መቅረቱን ተሰምቷል። አላህ ሁላችንም ሞቶ ከመቅረት ይጠብቀን። በሰላም ለሀገራችን ያብቃን። አንድ አምስት ቤተሰብ ከአንድ ቤት አንድ አምስት ቤተሰብ አንድ ባልና ሚስትና ሶስት ልጆቻቸውንም ይዘው ህይወታቸው ማለፉን ተሰምቷል ማለት ነው። ኢና ሊላሂ ወኢና ኢለይህ ራጂዑን በጣም ልብ የሚሰብር ዜና ነው። አላህ ሁላችንም ይጠብቀን፣ ከክፉ ነገር ሁሉ ይጠብቀን። በሰላም ለሀገራችን ያብቃን። በጣም ነው የሚያሳዝነው።

ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ እና የተከበራችሁ የቻናል የቤተሰቦች በያላችሁበት በእያላችሁ በሰላማችሁ ብዝት ይበልልኝ። የአላህ ሰላም እና እዝነት አይለያችሁ፣ ሁላችሁንም ወጥቶ ከመቅረት ይጠብቃችሁ ይጠብቃን እያልኩ ዛሬ በአሳዛኝ ቪዲዮ ነው የመጣሁት ማለት ነው። ከሰሞኑ እንግዲቻው በሶሻል ሚዲያ ሲዘዋወሩ እያየን እንገኛለን። በጣም ልብ የሚሰብር ይህን አሰቃቂ ነገር ነው እየሰማን ያለ ነው። አላህ ወጥቶ ከመቅረት ይጠብቀን። እንግዲህ የሞቱትንም አላ የራህማቸው ለቤተሰቦቻቸው መጽናናትን ይስጣቸው እና የምር በጣም ነው ልብ የሚመታው። እንግዲህ ከህንድ ሀገር ነው የተሰማው ይህ አሳዛኝ ዜና ማለት ነው። አንዳንዴ እኛ ብዙ ነገር እናስባለን ከዚህ ነገር ብዙ ነገር መማር ይኖርብናል። ብዙ ነገር እንስባለን፣ እንጨናነቃለን። ብዙ ነገር በቃ የዛሬን ብቻ ነው መኖር ያለብን። እንግዲህ በምስሉ ላይ የምናያቸው ህንዳውያኖች ናቸው። የህንድ አውሮፕላን እንግዲህ ተሳፋሪዎቹን ይዞ ወደ ጉዞ በተነሳበት ጊዜ ነበር ልጅ ከደቂቃዎች በኋላ ነው እንግዲህ ሰላሳ ሰከንድ ይመስልኛል፣ ወይ ሶስት ደቂቃ እንደዚያ ነገር ነው። ከዛም በኋላ ነው እንግዲህ የተከሰከሰው ማለት ነው። አደጋውን ደግሞ አስከፊ ያደረገው ያው በመኖሪያ ህንጻ ላይ ነው የተከሰከሰው ማለት ነው። በጣም ልብ ይሰብራል። ምንም ሰው ይተርፋል ተብሎ ከማይታሰብበት አደጋ አለው ሲጠብቀው ከ243 ሰው አንድ ሰው ተርፏል ማለት ነው። ሱብሓነላህ ልዓዚም ይሄ እንግዲህ ያለ ተአምር ነው። ምንም ነገር ችግር ውስጥ ብንሆን አደጋ ውስጥ ብንሆን አላህ ካለ አላህ ይህ አደጋ አይነካችሁም፣ ይህ አደጋ አይደርስባችሁም ከተባለ ምንም እንደማይደርስብን ያሳየበት በቃ ማለት ሱበሃን አላህ። እኔ በጣም ነው ግርም ያለኝ ማለት ነው። የሀገራችን ሰው ከባቄላ ፍላት የሚወጣው ጌታ ይላሉና የምር በጣም ነው የገረመኝ ማለት ነው። እንግዲህ እሱንም አላህ ጤናውን ይስጠው አፍያውን ይመልስለት እንላለን። ነገር ግን ሌላው በጣም ልብ የሚሰብረው በጣም የሚያሳዝነው ነገር እነዚህ በምስል ላይ የምናያቸው ቤተሰቦች ባልና ሚስቶቹ ከሶስት ልጆቻቸው ጋር እንግዲህ ሕይወታቸው አልፏል ማለት ነው። በጣም ነው ልብ የሚሰብረው የምር በጣም ያሳዝናል። እንግዲህ ዶክተር ነው፣ ለንደን ሀገር ይሰራ ነበር። ብዙ ጊዜ ከሚመኘው ነገር ቤተሰቦቹን ከህንድ አገር ወደ ለንደን ወስዶ አብረው ለመኖር ብዙ ጊዜ ሲጓጓ ኖሯል። ነገር ግን ያው የወረቀት ነገር ምናምን እንደዚህ ፕሮሰስ አላልቅለት ብሎ ነው ይሄናል ስድስት ዓመት የቆየው ማለት ነው። ነገር ግን በመጨረሻም የሰበውን የብዙ ጊዜ ምኞቱን ተሳክቶለት ወደ ህንድ ሀገር አቅንቶ ሚስቱን እና ሶስት ልጆቹን ይዞ ወደ ለንደን ሀገር ለመሄድ ነበር አሳባቸው ማለት ነው። የምር በጣም ነው የሚያሳዝነው ነው። ያው እንግዲህ አላህ ያለው ሁኗል ማለት ነው። ቤተሰቦቻቸውን በሰላም ተሰናብተው ተሸኝተዋል የሚሄዱበትም ሀገር እንመጣለን ብለው በሶሻል ሚዲያዎችም ሰልፊሽ እየተነሱ አጋርተው ነበር። የሚጠብቋቸውን የሚቀበሏቸውን ሰዎች ተናግረው የመጣን ነው መንገድ ያው ፕሌን ላይ ደርሰናል ምናምን እያሉ አጋርተው ነበር። ብዙ እናስባለን አላህ ነው የእኛን መሞቻችንን ሰዓታችንን ሁሉ ነገራችንን የሚያውቀው። በሚያሳዝን ሁኔታ እንግዲህ ሙሉ ቤተሰብ ለወሬ ነጋሪ ሳይቀር ለዘር ሳይተርፉ አምስት ቤተሰብ በአንድ ላይ እንግዲህ ወደ የማይቀረው ሀገር ሄደዋል ማለት ነው። የምር በጣም ነው የሚያሳዝነው። ቤተሰቦቻቸውን በምን ይጽናናሉ ማለት የምር በጣም ከባድ ነው። አላህ ወቶ ከመቅረት ይጠብቀን። ከስደት አለም ስንሄድ በሰላም ለሀገራችን ያብቃን፣ ክፉ ነገር ሁሉ አይንካን እና ያው አስገራኝ በመፈለግ ላይ እንዳሉ በማይታምን ሁኔታ አንድ ሰው ተርፏል ማለት ነው ለወሬ ነጋሪ እሱንም ሆስፒታል ሄደው ኢንተርቪ ያርገውት ነበር ኢንተርቪውም ላይ እንግዲህ የተናገረው ነገር ከተነሳበት ንሽ ደቂቃዎች ነው የሆነ ሚጮህ ድምጽ ተሰማ። ከዛም በኋላ የሆነውን አላወቅም ነው ነው ያለው ማለት ነው። በሚያሳዝን ሁኔታ አስራ ሁለት የፕሌኑ ሰራተኞች ነበሩ፣ እስከ አብራሪዎቹ፣ መስተንግዶ ምናምን ሁሉም የሚሰሩት አስራ ሁለት ነበሩ። እነሱም ተሳፋሪዎቹም እንግዲህ በህይወት አልተገኙም ማለት ነው። በጣም ልብ የሚሰብር ዜና ነው የምር በጣም ነው የሚያሳዝኑት። እና ከዚህ ብዙ ነገር መማር እንችላለን ልብ ከሰጠን ማለት ነው እኛ በአሁኑ ጊዜ ላይ ብዙ በሶሻል ሚዲያውም የሚሰማው ነገር ጭቅጭቅ፣ ጸብ፣ በቃ በሀገራችንም ላይ ያለው ሰላሙ ምኑ በቃ በጣም ነው የሚያስጠላው። ነገር ግን መቼ እንደምንሞት አናቅም። እኛ መኖራችንን እንጂ መሄዳችንን ምንም ዋስትና የለንም። ነገር ግን ለሰዎች በጎ እናስብ፣ ለሰዎች ጥሩን ነገር እናስብ። የምር በጣም ነው የሚያሳዝነው። ከዚህ መማር ያለብን ነገር ሁል ጊዜም ዝግጁ መሆን እንዳለብን እኛ ብዙ እያሰብን አሁን የማዳም ቅመሞችን ብዙ ነገር እናስባለን፣ ሀገራችን መግባት እየፈለግን ነገር ግን ምን ይዤ ይህን ነገር ሳላሳካው ይህን ነገር ሳላሟላው እንደዚህ ሳላረገው እያልን ብዙ ጊዜ እድሜያችንን እንፈጃለን። በሽተኝ የገዛን ያው ለለውጥም እያልን እድሜያችንን እንጨርሳለን። ብዙ መስዋዕት እየከፈልን እንኖራለን። በሰው ቤት ብዙ ጭቅጭቅ ብዙ ነገር እያሳለፍ ነው ማለት ነው። ነገር ግን አለ ያለው ነው የሚሆነው። ብዙም መጨናነቁ አያስፈልግም። ባለችን ገንዘብ ያለችንን ነገር ይዘን ወደ ሀገራችን ገብተን የቀረቻንን እድሜ በሀገራችን ላይ እንኖራለን ልጆችም ያለን ከልጆቻችን ጋር ከቤተሰብ ጋር የቀረረን እድሜ በሰላም እንኖር እና አትጨናነቁ። የምር በጣም ነው የማዳም የሚጨናነቁት፣ ከኔ ጀምሮ ማለት ነው። በቃ የምናስበው ስለ ነገ ነው። ምን ይዤ እንደዚህ ላደርግን፣ እንደዚህ ላደርግ፣ እንደዚህ በቃ ሀገር ገብቼ ምንድን ነው የምሰራው፣ ምናምን። በቃ ብዙ ጭንቀት እንጨነቃለን፣ ሀሳብ አረቀ እናስባለን። ነገር ግን የሚሆኑን እኛ እናቅም። ስለዚህ ስለ አሁኑ ስለዚች ደቂቃ ብቻ ነው ወስትና እናያለን። እና ስለ ነገ ማሰባችንን እናቁም፣ ለሰው ጥሩ ነገር እናስብ፣ መጨናነቅን እናቁም እላለሁኝ። አላህ ወጥቶ ከመቅረት ይጠብቃችሁ፣ ይጠብቀን። በሰላም ለሀገራችሁ ያብቃችሁ፣ ከናፈቃችሁት ቤተሰቦቻችሁ ጋር በሰላም ይቀላቅለን። አላህ ወጥቶ ከመቅረት ይጠብቀን እላለሁ ውድ ቤተሰቦች በሰላም ለሀገራችሁ ያብቃችሁ ያብቃን እስካሁን ስላዳምጣችሁ በጣም አመሰግናለሁ አላህ ከእናንተ ጋር ይሁን ከክፉ ነገር ሁሉ ይሰውራችሁ እያልኩኝ ሰላም ቆዩልኝ ሁሉም